ሰላሙ አሌይኩም ባቦ፣ ርሙባረክ እንዲነ ሰላም ነው። የዩቱብ ቪዲዮ ነው። ዛሬ ቪዲዮ መስራት አለብን። ሚዲያ ላይ ጠፍትሃል። የሼጣ ንግርን ሰብረን ቪዲዮ እንስራ፣ መስራት አለብን ዛሬ። ስለዚህ ሙባረክ የምንበላቸውየዩቱብ ቪዲዮ ስጦታ ማለህ ሙባረክ፣ ንበላቸው። ችግር የለውም። ስለዚህ ዛሬ መሰራት አለብን። ሽራይክ የበለጥ ደሞ ምርጥ ኢድ የሚያካብርህ ስጦታ አለህ ተባልክ፣ ደስ እንዲልህ አብረን እናየው። እንግዲህ አንተ ገንብተህ ታገኘዋለህ። ስጦታ ምን ይሆን ስጦታ ነው? ስጦታ ግራ ተገብቷል። እንግዲህ እንዲህ የምታወጥ ግራ ትገባና፣ አሁን ስጦታው እናምጣ። ምን ስለ ስጦታው እየነገርኩ ምርጥ ስጦታ ነው እያልኩ ታዲያ ከስጦታ የሚበልጥ ነገር አለ። ተቀበልና ከዛ ወደ ቡናው እንሄዳለን። ምን ይመስላል? አሁን ስጦታውን ላምጣው። ጣዩ ስጦታ አንተቀበልና፣ ወደ ቡናችን ነዲ። ወላሂ አይደለም፣ አሁን ወደ ስጦታ ወዲያይ። ስጦታችን በዚህ ነው ያለው። ይሄው ይሄው ስጦታ ገምት። አይ በእጅ ሳይነካ ነው የሚገምተው እንዴ! ገምት መጀመሪያ ካሜራ ታያለሽ፣ ስጦታ ታያለሽ። አሁን ምን ስጦታ ነው? ስጦታው ምን መጀመሪያ ነው ታዲያ? ዝም ብሎ ይሰጣል የሚሰጠው ሽቱ

ሳሙና ብለ ይችላለ አራት ማዕዘን ቤት ውስጥ እኔ አሁን ይሄ የስልክ ቅርጽ ነው የያዘው ሳይ ወይም ደግሞ ትንሽም ደግሞ ቀጠን

እሺ የተመልካቹ ደስታዬን ሀሙድ አቋርጦኝ፣ ሀሙድ ካሜራ ውስጥ ሊገባብን ሆኖብን ነው። እኔ ማመና ክቶኛል አትይኝም መቼም እያልኩህ፣ እስኪ እንግዲህ እንደ እኔ ራሱ እኔ ራሱ ስለታሸገ ጓጉቻ አለኝ፣ እኔ ራሱ ጓጉቻ አለኝ። አራቆይ እሺ ተመልካቾች እንግዲህ እንደምትመለከቱት ማመናከት ሆኛል። እኔ ሰውም እያንኳኩብን ዴስታይ እየተሻሙኝ ነው። ለማንኛቸውም እስኪ ጉሪውን እመለከታለሁ። እኔማ ያያችሁ ነው።

ያሰመሻል በጣም እመኘው ነበረ። ከሚመኘው በላይ ማለት ነው። ገረ ገረ ሽኩራን ሐሙድ እየቀና ነው። ቪዲዮ እንሰራን ብለን ሳላሳሰበ ነው። የዛሬው ኢድ ማለት የተለየ ኢድ ነው። የተለየ ኢድ ከሚባለው በላይ ነው። እሺ ውድ ተመልካቾች፣ ለማንኛቸው ስልኩን ብዙ ቀን ምኞት የነበረ ነበረ። በርግ ወዲያው እኔ አይፎን ስልክ ነው የምወድው። የድሮ ራሴ አይፎን ስልክ ያለ ሲክስ ማለት ነው፣ ሲክስ ፕላስ የዛሬ ዘጠኝ ዓመት የገዛው ስልክ ነው በጣም ተሞዲድ የተነሳ ሁሉ ጊዜ የምመኝ ነበርና ይሄው ሰዋራ ስለምትሰማ ነው። እንዲሁም ሐሙዲ ሲረገዝ ሐሙዲ ሳለ ነበር እንዲሁ አይፎን ማለት ነው። እንዴት ናችሁ? ሰላም ናችሁ? አማን ናችሁ? ሰላም ታም ጠፍቶብኛል። ከዩቲዩብ ከጠፋው ያው ስንት ጊዜ ያው ወይዘሮ ሀዋ ጋረም ካሰራን በጣም ረጅም ጊዜ ሆኖናል። እኔም ዩቲዩብ ቻናሉን ሁለት አመት ይሆን ነው መሰለኝ ሶስት አመት ሰርተን አናውቅም። ስለዚህ ቆይኝ እየፈፈክተላ ወዲ ተመልካቾቻችን፣ ዛሬ ይሄው በከበድ ሰርፕራይዝ ተገኝጫለሁኝ። ለማንኛቸውም አሪፍ ነው። ተደስታ ቦታውን ከመን ኮረጀሽ? ነው እኔ ኮረጀ ሳይሆን ሁል ጊዜም ስለምታስበው፣ ስለዚህ ያንተን ሀሳብ ደግሞ እኔም ስለማስብልህ አደረግኩት እንጂ ኮረጀ አይደለሽም። ኮረጀ አምስት ሺህ ሪያል አምስት ሺህ ሰባት መቶ ሪያል አይፎን ሲፓሽ ፕሮማክስ ስለዚህ ይገባዋል።

ሁላ ጠፍቶኛል። አሁን ወደ ተመልካቾቻችን እንኳን አደረሳችሁ ይድ ሙባረክ ብለና እንኳን በሰላምኛም ጋር ተገናኘን አለን። ብዙዎቹ አሁን አንያ ያለችው ሀገር ገብተ ነው እንዴ ምናምን ምናምን ይላሉ። አርገር አልገባውም አለሁኝ የተባለ ምትመለከቱኝ እዚህ ተቀምጨና ያለሁት ዩቲዩብ ላይ ግን እንዳልሰራ ከዚህ ቀደም ግልጽ አድርጌላችኋለሁ። በጣም ካሜራው ሲቀርብ እንደዚህ ፊቴን ይከብደኛል፣ ሊያሳክከኛ ምናምን ሲጨርስ ራሴን ያመኛል እና አስጠልቶኛል። ኦልሬዲ ምንም እስካሁን ድረስ ሰርች አላውቅም። አሁን እንግዲህ ደግሞ እሰራለሁ ማለት ነው። በቃ ዛሬ እንግዲህ ያው በደስታ ነው። ቪዲዮ እንዳይረዝምባቸው፣ ላይክ እንግዲህ ለዚህ ስጦታ ላይክ አድርጉ። ሸርም አድርጉ ቪዲዮ እንግዲህ ይቻላሉ። በጣም ስለቆየንበት ያው ሙታል ማለት ይቻላል። እንግዲህ እስኪ ሮሆን አስነሱት እና ሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ እንመጣላችኋለን። ሹክራን ሹክራን። በጣም ከባድ ከባድ ስጦታ ነው የሰጠችኝ። የእውነት የውነት በጣም ምርጥ ውድ ሚስት ናት። ከውድ በላይ ውድ ናት። ለእኔ በጣም ምርጥ ስጦታ ነው ሚስትካ ነች።